በምስራቅ ጉራጌ ዞን መስቃን ወረዳ በ2016-17 የምርት ዘመን በበልግና በመኸር ወቅት ከ11030 ሄክታር በላይ መሬት በዋና ዋና ሰብሎች ተሸፍኖ ምርት ተሰብስቧል። በጸደይ ወራትም በአራት ቀበሌያት 350 ሄክታር መሬት የሽምብራ ምርት ማምረት ተችሏል። የወረዳው ምክትል አስተዳዳሪና የግብርና ጽህፈት ቤት ኃላፊው አቶ ገረመው ተመስገን በወረዳው የመስኖ ልማት ተግባራትም በሁለት ምዕራፍ ተከፍሎ እየተሰራ ነው ብለዋል። በጥቅሉ 7142 ሄክታር በበልግ ወቅት በመደበኛ እና በበጋ መስኖ ስንዴ አቅደን ወደ ተግባር ገብተናል። በዚህም ሂደት መደበኛው መስኖ ላይ አርሶ አደራችን ጋር ሰፊ ልምድ አለ። የተለ ዘመናዊ የእርሻ መሳሪያዎች ትራክተሮችን የእርሻ አንትኖችን አስገብተን ከ6842 ሄክታር ውስጥ 5742 አንስተናል። የመጀመሪያው ዙር አጠናቀን ሁለተኛው ዙር ምርት ላይ ነው የምንገኘው። ከበጋ መስኖ ስንዴ ጋር ተያይዞ 300 ሄክታር ነበር ያቀድ ነው። እስካሁን 282 ሄክታር ዘርተናል። በመስቃን ወረዳ ካሉት 12 ቀበሌያት ተለይተው የተዘጋጁ ማሳዎችን በኩታ ገጠም በዘር ተሸፍነዋል ብለዋል። በትንንሽ ሁለት ማድ አንድ ሄክታር ከሚያለሙት ውጪ እስከ ሁለት ሄክታር ከሚያለሙት ውጪ በኩታ ገጠም የለሙ ናቸው። ሸርሸራ ቢዶ እዚህም ቅርብ ላይ ከአምስት ሄክታር በላይ ኩታ ገጠም አለ። ምስራቅ መስቃን ቀበሌ እንዲሁ በኩታ ገጠም አንድ ቦታ ላይ ብቻ እስከ 13 ሄክታር አርሶ አደሮች ሞቢላይዛር ግን አንድ ቦታ ላይ ክላስተር ላይ የማልማት የበጋ መስኖን ስንዴን እንደ ትሬንድ ወስደን በዚህም ሂደት የተሻለ ውጤት ያየንበት አመት ነው ማለት ይቻላል። በወረዳው የጆሌ ሁለትና ሶስት ቀበሌ ነዋሪው አቶ ዋቁማ አለሙ በቀበሌው ከሚገኙ ሌሎች አርሶ አደሮች ጋር በመጣመር ስድስት ነጥብ አምስት ሄክታር ማሳ በበጋ መስኖ ስንዴ እያመረቱ ናቸው። ወደ ዘጠኝ ሰዎች አሉ እዚህ ውስጥ ስድስት ነጥብ አምስት ሄክታር ነው። በዚህ ውስጥ ሁለት ሄክታር አለኝ። ያው በጋራ ነው የምንሰራ። በእድሜ እኔ ከዛም በፊት አላውቅም። ከዛ በፊት በበጋ በቆሎ ነበር የምንዘራ። ብዙም ትርፋማ አይደለንም። በቆሎ እንዘራለን፣ ትርፋማ አይደለንም። ያው ከእጅ ወደ አፍ ነው። አሁን ስንዴ ላይ ግን ይሄ በአሁኑ ሰዓት መንግስት ያመጣው ነው። አራት አመት አካባቢ ነው ከጀመር፣ አራት አመት ይሆናል። ከዚህ አራት አመት በኋላ ነው ወደ ስንዴ የገባ ነው በአንድ ሄክታር እስከ አርባ ኩምታል እስከ ማምረት በዊጣ ቀበሌ የቴንትረፍ ሁለገብ የወጣቶች ማህበር ሰብሳቢ ኢንጂነር ዘይኑ ሙሳ ሲነርጎስ ኢንስቲትዩት የተሰኘ ግብረሰናይ ድርጅት ሲሰራበት የነበረ ተቋም ከወረዳው በመረከብ በአግሪ ቢዝነስ ስራዎች ላይ ተሰማርተዋል። ማኅበሩ በ2014 ዓ ም ሲመሰረት የተቦን የጆሌና የዊጣ ቀበሌያት ወጣቶችን በጋራ አጣምሮ በመያዝ ከ150 1 በላይ አባላት ነበሩት። በጊዜ ሂደት ግን ይህ አሃዝ ወደ 50 ዝቅ ብሏል። የተሻሻሉ የፍራፍሬ ችግኞችን በመሸጥና ከድርጅቱ ያገኙትን ትራክተር ለእርሻ በማከራየት ተጠቃሚ ሆነዋል። እንግዲህ ሁለት ለሶስተኛ ዓመት ነው አሁን እየሰራነው ያለ ነው። በመጀመሪያ ዓመት እስከ 500 ሺህ ብር አቮካዶ ሲድሊንግን ማለት ነው መሸጥ ችለን ነበር። ከዛ በሁለተኛው አመት ላይ ደግሞ እስከ አንድ ነጥብ ሁለት ሚሊዮን ብር አቮካዶዎችን መሸጥ ቻለን። በዛች ባገኘናት ሳንቲም ውጭ ተከራይተን እዚህ ጋር ፊት ለፊት ላለ ከሳይት ፊት ለፊት ባለ ሁለት ሄክታር መሬት ተከራይተን አትክልቶች፣ የተለያዩ አትክልቶች፣ ሽንኩርት፣ ቲማቲም ና ጎመን ትክልል ጎመን ማልማት ጀመረን ማለት ነው። መሬቶቻችንም እናርሳለን በተመጣጣኝ ዋጋ በመስቃን ወረዳ መሰረተ ወገራም ቀበሌ በ7.6 ሄክታር ማሳ ላይ ያረፈው የድሪምላንድ የተቀናጀ ጥምር ደን ና ፍራፍሬ የችግኝ ልማት ማዕከል ባለቤት ወጣት ሙሉ ነህዳ መሳ ከዛሬ 17 ዓመታት በፊት የጀመረው ይህ ስራ አሁን ብዙ ለውጦች ተመዝግበውበታል። ይህ በጣም የተራቆጠ በጣም የተጎዳ መሬት ነበረ። እስቲ ለሙከራ የተወሰነ እንዲሰጠን በድጋሚ ጠየቅናቸው። ከዛ በላይ የተወሰነ ወደ 50 ምናም ችግኝ ሰጡን። ዚች መሀል አካባቢ ላይ ነው የተከልነው። ከዛ በኋላ ተተክሎ ሲታይ በጣም ጥሩ ውጤት ነው ያሳየው። ከዛ በኋላ እንዲያውም ከተለያየ ቦታ ከአፋርም ከምንም ቡካሩ እንደዚህ አይነት ቦታ ላይ ትልቅ ውጤት መስጠት እንደሚችል ነው ትምህርት የተሰጠው እዚህ ቦታ ላይ እና እንደ ሰርቶ ማሳያም ተደርጎ ተወስዷል።